እናንተ የትላንትና የእነ አብርሃም ቪዲዮ ርዕስን አይቶ ልክ እንደኔ እንዲሁም በአፍጢሙ ሳይደፋ ጥርሱ ሳይለቅም የገባው ማን ነው? ልክ እንደኔ ማለት ነው እንደ ከደስታው ብዛት ማለት ነው። አይ እንዲሁ እሱም ተደስቼ ሳልጨርስ እንዲ አይፎኑማ የሩታዬ ወንድም አውርዶ ከመሬት ክስክስ ሲል እንዲሁ ጠላታችሁ ይከስከስና ልቤም አናቴም መቶ ሀያ ቦታ ክስክስ አለ። ካይፎኑ ጋር እንዲ ሳት ከሰክሰው እኛ ወዳልንበት ወዳልንበት አካባቢ እንደ ወርወር ብታደረገው ምን አለበት ማለት ነው። ለማንኛውም እንግዲህ ትላንትና አብርሸ ሩታዬን ይቅርታ ለመጠየቅ ፈልጎ ነበር፣ ነገር ግን አልተሳካለትም። እባክሽ ሩታዬ ይቅርታ ተቀበዩ ለአንዴና ለመጨረሻ እድል ስጪው ነው የምንለው። ማለት ነው። ያው ትላንትና ተናዳ ፕሮግራሙን አቋርጣው ሄዳለች ማለት ነው። እኔ በእንደዚህ አይነት ሁኔታ ምንም ነገር ልቀበልህ አልችልም ብላለች ማለት ነው። ሩታዬ ትክክል ናት። እንዲሁም ደግሞ ወንድሟም የተናገረው ነገር አለ። አንዳንዶቻችሁ ወንድሟን ተቃውማችኋል ችታል እኔ ለእኔ ግን ንግግሩ ትክክል ነው ማለት ነው። በእንደዚህ አይነት ሁኔታ አይደለም ይቅርታ መጠየቅ ያለብን፣ በእንደዚህ አይነት ሁኔታ አይደለም ስጦታ መስጠት ያለብን። በስጦታ ልደልላት አይገባህም ብሎታል ማለት ነው ወንድማችን ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እንዲሁም ደግሞ አብርሃም የተናገረውም ነገር አለ። በእሱንም በደንብ አድርገን ሀሳብ አስተያየት የምንሰጥበት ይሆናል ማለት ነው። ሌላኛው ነፂ ናት። ነፂ ትናንትና እኔ ለአንድ ሰው ብዬ እኔ ልኮዳ አልፈልግም አንድ ሰው እንዳይጎዳ ብዬ ራትሽ ነው ለሩታ ብለሽ ነው እስከዛሬ ድረስ ሌላው ደግሞ ሌሎቹ ሴቶች የወለዱት ልጅ ደብቀዋል ብዬ እኔም አልደብቅም። የዘፈን ዳርዳሩ እስክታ ነው ይላል የገሬ ሰው። አዎ በዚህ አጋጣሚ ስለ ራስ ሽንን ብቻ ሳይሆን ወልዳ ለደበቀች ጓደኛ ሽንን ጭምር በደንብ አድርገሽ አውጪ እንዳቸው። መቼም ልታወጪ ልዘረግፊ ዳርዳር እያልሽ ነው ማለት ነው። ለማንኛውም ስለ ነጽንም በደንብ አድርገን ፈትፈት የምናደርግ ይሆናል ማለት ነው። ላይክ ሼር ሰብስክራይብ እያደረጋቸው እስከ መጨረሻው ከእኔ ጋር ሆኖ አሰላሙ አሌይኩም ራህምቱላ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰብድ ሰላም ብያለው። በያላችሁበት ሰላማቸሁ አለ ብዛልኝ ላላፍእዬወዳችሁ አለው። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም ሄደወል ምልክቱን በመጣም ቤተሰብው ነው ከዚህ ቤተሰብ ሆናችሁ ላይ ር ኮመንት ለምታርጉልኝእና ለምታበረታቱኝ እጅግ በጣም አርጌ ከለባ አመሰገናለው። አለክብሬ ላኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮዬ እንግዲህ በአብሪሽ እና በሩታ እንዲሁም ደግሞ በነፂ በዚች ውል ክፏ ማለት ነው፣ በሷ ነው የምሰራው ማለት ነው እና ትናንትና እንግዲህ አብሪሽ ሩታዬን ይቅርታ ለመጠየቅ በዚያውንም የ200 ሺህ ሰብስክራይበር ሰፕራይዝ ለማድረግ ጎንበስ ቀና ብሎ ነበር። ነገር ግን አልተሰካለትም ሶሪ አይ አም ሶሪ አብሪሽ ማለት ነው ስላልተሳካለት ማለት ነው። ሩታዬ እናንተ ትላንትና አላማረባትም። ሩታ ትላንትና ፈካ ብላ ነበር፣ በጣም ነበር የምታምረው ማለት ነው። ይህን እርጉዝዬ እርግዝናው እንግዲህ እንዳያችሁት በጣም ወጥቷል ማለት ነው። አላህዬ በሰላም ይገላግልሽ፣ በሰላም ልጅሽን ለማቀፍ ያብቃሽ ነው። ሩታዬ የምለው ማለት ነው የኔ ጀግና የኔ ቀብራራ የኔ ጀንታላ ማለት ነው። እና ትላንትና እንግዲህ ኤፍሬም ፕሮግራም አለ ብሎ ጠርቶ ካመጣት በኋላ የሆነውን ነገር ሌላ ነው ማለት ነው ቤተሰብ ተነጋግረው ነበር እነሱ የጠሯት ማለት ነው። ነገር ግን ደግሞ እንዳሰቡት ሳይሆን እንዳላሰቡት ሆነዋል ማለት ነው። እኛም በእርግጥ ተደስተን ደስ ብሎን ነበር፣ የገባ ነው ርዕሳቸውን አይተን ማለት ነው። እኛንም በዚህ አጋጣሚ ያልተሳካለንም ሶሪ፣ ለእኛ ለእኔ በተለይ ለእኔ ለራሴ ማለት ነው እንዶ ሳልሰበር ድፍትፍት ሳልን ለገባሁት ለእኔ ለራሴ ሶሪ፣ እውነቴን ነው የምላቸው እና ትናንትና አብርሃም አይፎን ስልክ ይዞ ስጦታ ይዞ እንዲሁም ደግሞ ኬክ ምናምን ምናምን ምናምን አዘጋጅተው ከእና አንዋር ጋር ጠብቀዋት ነበር። ሩታዬንም እነ ኤፍሬም እና አንዋር ያዘጋጁት መስሏት ደስ ብሏት ነበር። በመጨረሻ የሚወድሽ የሚያፈቅርሽ የምታፈቅሪው ስጦታ ሊሰጥሽ ነው ስትባል፣ ሩታዬ ኔ ቆንጆ ያ እምር ብሎባት የመጣችው ፊቷ በልሽልሽት አደረገችው ማለት ነው። የምታፈቅሪው ሲላት ገባት ማለት ነው አብርሃም እንደሆነ ነቅ ያለች ማለት ነው። ከዚያ በኋላ እንግዲህ አይፎን ይዞ ሲመጣ ተናደደች ማለት ነው። ይቅርታ እርጊልኝ፣ ጥፋተኛ ነኝ፣ ይቅርታ ይህን ተቀበይ ሲላት እንዴት እንዴት እኔ በዚህ ሰዓት እንዴት ነው ይቅርታ የምቀበል ብለዋለች። ሩታዬ ባክሽ እኔ ይቅርታ ብትቀበዩ ትላንትና የእውነት በጣም ደስ ይለኝ ነበር ማለት ነው። ያው የይቅርታውን እንትን አግባብ አይሆንም። እኔ ትላንትና ይቅርታ ብትቀበለው ይቅርታውን ተቀብላ ያለውን ነገር ተነጋግረው ችግራቸውን ቢፈቱ በጣም ደስ ይለኝ ነበር ማለት ነው። የእውነት ማለት ነው። አብርሃም በጣም አሁን ላይ ጥፋቱን እየገባው ነው ያለው ማለት ነው። ካያችሁት መጨረሻ ላይ አንገቱን ዝቅ ሲያረቅ ጎንበስ ሲል የእውነት እኔ ያሳዝኖኛል ማለት ነው። እና አሁን ላይ ጥፋቱ ገብቶታል። በቃ በዚህ በዛ ሲባል እየገባው ነው ያለው ማለት ነው። እና እንደ ሩታዬ አንድ ዕድል በሰጠሽ የእኔ እናት ማለት ነው። እንደው አንድ ዕድል አሁንም ብለዋል እኮ ሌላ ፕሮግራም እናዘጋጃለን እያሉ ነበር አንዋር ማለት ነው። ያው በቅርቡ ሰላም ወርዶ ታርቀው እንደሚመጡልን ምንም ጥርጥር የለም ማለት ነው። ነገር ግን ትናንትና ማለት ነው ቤተሰብ በእንደዚህ ሁኔታ ይቅርታ ልቀበልም ያለችበት ወይም ደግሞ በእንደዚህ ሁኔታ ምንም ነገር ልቀበል አልችልም ያለችው ሩታ እንደዚህ አይደለም ሊሆን የምትፈልገው ማለት ነው። ሩታ በመጀመሪያ የምትፈልገው በሁለታቸው መካከል ያለውን ችግር ቀድማ መፍታት ነው የምትፈልገው ማለት ነው። እኔም ይሄ ነው ምለው ማለት ነው። በአብዛኞቻችሁ ተመልካች ይሄ ነው የምትፈልጉት። ለምን ችግር ሳይፈታ ቶሎ ብሎ ይቅርታ ቦታ መሄድ ነገንም ሌላ ችግር ነው ይዞ የሚመጣው ማለት ነው። ነገርን ተደባብሶ ይቅርታ ተባብሎ ምናምን ወደ ቤት መመለሱ ትርጉም አለው ብዬ አላስብም። በመጀመሪያ ችግራቸው በጠረጴዛ ዙሪያ በተረጋጋ መንፈስ ችግራቸውን ፈተው ተነጋግረው ችግራቸውን ከፈቱ በኋላ ነው ይቅርታውንም እንዲሁም ደግሞ ስጦታውንም መቀጠል ያለበት ማለት ነው። እንዴት ነው ችግርን ቁጭ ብለው ሳይፈቱ ችግራቸውን ሳይወያዩ ይቅርታው ጋር ዘሎ መሄድ ስጦታ እኔ ትላንትና የተናገረችው ወይም ደግሞ ትላንትና የተናደደችበት ይህ ጉዳይ ነው፣ አብርሃም አሁንም፣ ማለት ነው እንደው ቪዲዮዋቸውንን የምታደምጥ የምሰማ ነገር ከሆነ ካሜራ ወከባ የበዛበት ቦታ ሳይሆን እስኪ የጥሞና ቦታ በቃ ምረጡ ማለት ነው። የሆነ ጸጥ ያለበት ቦታ ይሄ ከጋጋታ ከጩኸት፣ ወይም ደግሞ ይሄ ከወከባ የራቀበት ቦታ፣ ሚስትህን ጠርተ ወስደ የሆነ ቦታ ላይ ቁጭ ብለህ በተረጋጋ መንፈስ ተናግረ ችግርህን በቃ ፍታ። ችግራችሁን ፈታችሁ ከዛ በኋላ ችግር የለውም፣ ወደኛ ለይቅርታ ብትመጡ ማለት ነው። ለይቅርታንም ስጦታ ሰፕራይዝ ብታረጋትን በኛ ላይ በካሜራ ላይ ችግር የለውም። ይሄ ነው ምለው ማለት ነው። እኔ ሩታ እያነድዳት ያለው ይሄ ነው። በቃ በሆነ ባልሆነ ችግሮች ማለት በውስጣቸው በመካከላቸው ያለው ያሉትን ችግሮች ተደባብሶ ይቅርታ ጋር ዘሎ መሄዱ ይሄ ነው ያልተመቻት ማለት ነው። አሁንም ጥፋትህን አምነ ችግርህን ቁጭ ብለ በጠረጴዛ ዙሪያ እንደ አዋቂ እንደ ትልቅ ሰው ቁጭ ብላችሁ ተነጋግራችሁ ችግራችሁ ፍጡ። ወንድሟም እንደተናገረ በስጦታ ልትደልላት ትፈልጋለሁ ወይ? በእንደዚህ ሁኔታ ነው ወይ? ደስታውን ከጨረሳችሁ በኋላ ጠርተህ ሚስትህን ማናገር አትችልም ነበረው? ለምንድን ነው በእንደዚህ አይነት ሁኔታ የምታናግራት ብሎ ነበር ወንድሟ የተናገረው ማለት ነው። ወንድሟ ተመችቶኛል ንግግሩ በጣም ስነ ስርዓት ያለው በጣም በሳል የሆነ ንግግር ነው እየተናገረ ያለው ማለት ነው። እናም ወዶችዬ አሁንም በእንደዚህ አይነት ሁኔታ ነው መቀጠል ያለባቸው ማለት ነው። ያው ሌላ ፕሮግራም አለ ብለዋል። ያው በቅርቡ እንደሚታረቁ ምንም ጥርጥር የለውም። ቤተሰብ ጠብቁ እናንተ። ስለ ነፂ ወሬ ሳላወራ አመለጠኝ ማለት ነው። ለማንኛውም እውነቴ ነው። ስለ ነፂማ በደንብ አርጌ እማወራ ይሆናል ማለት ነው። በሌላ ቪዲዮ መለስላቸዋለሁ፣ ጠብቁኝ። ነፂ እንግዲህ እያንዳንዳቸው ልጅ ወልደው የደበቁትንም ሳይቀር ልታዋርዳቸው ነው። ስለነሱ ልታወጣ ነው። እኔም በደንብ አርጌ ስለነሱ እምነግራችሁ ይሆናል ጠብቁኝ።